አሰላም ዐለይኩም ወረህመቱላሂ ወበረካቱ ዛሬ ሶስተኛ ቀን ረመዳን በኛ ቤት ማለት ነው። ዛሬ ያወጣሁት ስሁን ይሄ ነው ማለት ነው። ሁልጊዜ አንድ አይነት ስሁን አይደለም የምንጠቀመው በረመዳን ውስጥ። ዛሬ ይህንን አረንጓዴ ስሁን አወጭቻለሁ። እንደተለመደው ምንም ነገር ከመስራት በፊት ነው የመጀመር ጣውላውን ነው የማስተካክለው ና ወደ ምግብ አሰራሩ ልንህር ነው ማለት እዚህ እዚህ ስጋውን እየቀቀልኩ ነው። በነገራችን ላይ ገና እንደዚህ ትላልቅ አድርጌ አይደለም ተው ከታትፋለው በትናንሽ አሁን ሲበስል ነው የምከትፈው እኔ ስጋውን ማለት ነው። ምክንያቱም አይከተፍልኝን ልኝም ያኔ ታልበሰለ ሲበስል ግን ትናንሽ አድርጌ ለመክተብ በጣም ያቀላች ለመሆን ልኝ አሁን መጀመሪያ ይብስና ከዚያ ከስፋለሁ ማለት ነው። እዚህ ለሾርባ ሽንኩርትና ተሚያቱን ፈጭቻለው እንደሚታዩት እዚ ማለት ነው። አሳምብሷ ለመስራት እቃውን አውጣት ቻለው ዱቄቱን አውጥ ቻለው በጅምና ና በለሃም በስጋ ነው የምንሰራው አሳምብሷ ማለት ነው። አሳምብሷ ሲሰራ በስጋ ማለት ነው። እኛ እንቁላል እናደርግበታለን ማለት ነው። የተቀቀለ እንቁላል ሁለት ቀቅ እያለው በቪዲዮን ስና ሽፍት ማለት ነው። እነዚህ ግዴታ ነው ነው ከዛ የሰራው ሰላጣ ደግሞ ዛሬ ጀርጀር ነው ማለት ነው። እዚህ የሰራ ነው ሰላጣ ዛሬ ሰላጣ ጀርጀር ይባላል በአረብኛ ማለት ነው። ሰላጣ ጀርጀሩን እዚህ ይሄ ምን ነበር ሩማን ይባላል በአረብኛ። እና ይህን እንደዚ አደርጋለሁ አሁን እንደተለመደው ከአሳ አምስት ጋር ይሄ የሚያቃጥል ሰላጣ ግድ ነው ግድ ነው ነው ምላችሁ። እና ይቀጥል አሁን ወደ ምግብ አሰባባ እንሄዳለን። ይሄ ሰላጣ ነው ማለት ነው፣ የተጠበሰ ድንች፣ ባድንጃ። እዚህም ሾርባ አዘጋጅቻለሁ ማለት ነው። እዚህም ሲኒትል በጣት ሳምቡሳውን እንደዚህ አዘጋጅቼ እየጠበቅኩ ነው ማለት ነው። አሁን በሰዓት አቆጣጠር ስድስት ሰዓት ነው፣ እና አሁን እየጠበቅኩ ነው ማለት ነው። ሳምቡሳውን መቅረብ እስከሚደርስ ላይ ድረስ እንደዚህ ባራች በብዛት ዘይት ውስጥ አልከተው ማለት ነው። ሳምቡሳ ሲጠብስ ምክንያቱም እንዳይበላሽብኝ በሶስት በሶስት እንደዛ ነው የሚጠብሰው እኔ ማለት ነው። ጋይስ እንግዲህ ሰብስክራይብ ላጊ ያደርጋቸው በረታቱ እኛንም እናንተም ደግሞ አብሽሩ። ሮመዳናችሁ አላህ ይቀበላችሁ። ረመዳን ሙባረክ ብለናል በነገራችን ላይ እና እንዴት ናቸው? ደህና ናቸው። የዚጋ ደግሞ ፋጽ ነው። ፈጥረተላሀም ይባላል የስጋ ፈጢራ እዚ ጠበስጠበስኪ ያርኩሮ ማለት ነው። እንደሚታወቅ በመጥረሻ ወይ መቅሪብ ተበላ፣ ተጠጣ፣ ተበላ፣ ተጠጣ። ከዛም በኋላ ያው እንደተለመደው የእኛ ቤቲቃ ማለት ነው። በጣም ከሚገርመኝ የሚገርመኝ ሁሉ ጊዜ የሚገርመኝ ነገር እየበዛ ነው የሚሄደው ከትናንትና የዛሬ ደግሞ ይበዛል። ይሄ ተመልከች። የሁላኮቶስ ማን የሚጠብቀው እኔን እኔን ምስኪናን ኩፍራ እና በጣም ይገርማል። በየቀኑ እቃው እየበዛ ነው የሚሄደው እንደ እያነሰ መሄድ የነበረበት ነገር፣ እሱ ደግሞ እየበዛ ነው የሚሄደው። ይሄ ይሄ ጥፊ ጥፊ ነው አልሙየም ያው ያልቃል፣ ምንም ችግር የለውም። እናባለን እንግዲህ ወገባችን ትጥቅ አድርገን ለማጨብ ለማጠብ ዝግጅት ላይ ነው። አብሽሪ በሉ በከመት ማለት ነው። ዘርገች ሲዘገንን እኮ ሲዘገንን ስሜቱ ልነግራቸው አልችልም ማለት ነው። በቃ ልጥፋ ባይ ባይ ባይ ባይ ብዬ እያልኩ ነበር ማለት ነው። ዝጋ ብጫው እስኪ በጭ እየሆነ እንትን ደሞ እንዳይቸው ነበር በቲክቶክ እንደዚህ እንደዚህ አርጎ እቃው እንዳለ ስልብ ላይ ብ ብሞክ ብሞክ በቃ ሊሄድ አልቻለም፣ እና በድንገት እንደዚህ ሁኔታ ፏ ጸዳ፣ እንዴት ደስ ይላል ነው የምለው። እዚህ የነበረው እቃ እንዳለ ታጥቧል። እዚህ የነበረ ኮሰስ እንዳለ የለም። በጣም ደስ ይሰጥ ደግሞ እንደዚህ በቃ ፏ ስታደርጉ ይልለ የለለ ደስ የሚለው ነው። አዎ ይህንን ጨረስን። ግን ደሞ አሁን ደግሞ ማለት ነው ሰሁር የሚበላውን ላህም ላወጣ ነው ማለት ነው። ለሌት የሚበሉት ማለት ለመጦ የሚበሉት ምግብ አሁን ምን ማድረግ አለብን? ይህንን ላህም ማውጣት አለብኝ በውሃ መዘፍዘፍ

ይሄንን አሁን እየጠበስክ ነው ማለት ነው የምንሰራው። አይክል ጃዊ ማለት ነው። አሁን ለሌት የሚበሉት ምግብ ልንሰራ ነው። ቅድም የቀቀልቱት ስጋው በስሏል። ስለዚህ ይሄንን ባድንጃን እንደዚህ ጠባበስኩት ማለት ነው። ማሻላ እንደዚህ ነው። አከታተ እዚህ ደግሞ ድንች አዘጋጅቻለሁ። ይሄንንም እጠብሳለሁ። ብስ የሚተናጠራው ብሰርፍራስፈቅፈ እና ወደዚያ እዚህ ደግሞ ዶሮ ስምንት ቦታ ነው የምከትፈው ማለት ነው። እዚህ ጋር እንደዚህ ስምንት ቦታ፣ አሁን ይሄን ቀረጣጥታለሁ ማለት ነው። ስምንት ቦታ ቆራረጥኩት። አሁን ዶሮ እንደዚህ ቀመጥ ማለት ነው። እዚህ ጀንዘቢሉን ተሐንቱ ተሐንቱ ጀንዘቢል

ቅድም የቀቀልኩት ስጋ ማለት ነው። እንደዚህ ኢዳም ሰርተነዋል ማለት ነው። ቅድም የጠበትኩት ባድንጃን ባድንጃን በአማርኛ ነገሩ ብያቸዋለሁ። እሱን እንደዚህ ኢዳም ሰርተነዋል ማለት ነው። ድንቹን ደግሞ ድንቹን አሁን እዚህን ቀይ ሰው ሰርቸዋለሁ፣ ከዚህ ጋር አደባልቃለሁ ማለት ነው። እዚ ጥቁር ያን ቅድም የከተልኩት ስጋ ዶሮ ማለት ነው። እንደዚህ በጥቁር ሰርቸዋለሁ ማለት ነው። በነጭ ሩዝ ጋር ነው የሚበላ። በነገራችን ላይ እዚህ ይሄን ሰላጣ ሰርቻለሁ ማለት ነው። ቱርሺ ሽንኩርት፣ ክያርና ካሮት ማለት ነው። ቀይ ካሮት እና ሽንኩርት በያጭም፣ ከዛ ጨውና ከል ትንሽ ሱኳር አርጌ ማለት ነው። እንደዚ ይኩመጣጣለ ያኔ ጣሙ ማለት ነው። ይሄን የሚሰራ ሰላጣ ዘገይት ነው ቱርሺ ቱርሺ ማለት ነው። አሁን ቀጥታ ምግቡን አቀራረብ ነው ማለት ነው። እንደዚህ እንደምታዩት ማሻአላህ ተባረከላህ። ድንቹንም እንደምታዩት እንደዚህ ነው የሰራ ነው ማለት ነው። በጣም ጫፍ ጫፍ። በነገራችን ላይ ይህ አክልጃዊ ይባላል። በነጭ ሮዝ ነው የሚበላው ማለት ነው። እንደምታዩት ይሄ ነጭ ሮዝ ነው፣ ከላይ ያለው ደግሞ እንቁላል ነው። እቃው ይኸው እንደተለመደው እንደዚህ ተዝረክርኮ ጠብቆኛል። አሁንም የሚጠብቀው እቺን የኔው እጅ ነች ማለት ነው። አይወራም አይወራም። የዚህ እቃው ኮቶች ጋይት እንደሚቻወት አሁን ሁሉንም ፎፋ አርኩት ማለት ነው። ምንም የቀረ ነገር የለም። አልሀምድሊላሂ ጨርሰናል። ችርስ ሰብስክራይብ ላይክ ላይ ያደርጋችሁ አብረታቱ።